አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ ተመልካቾቼ እንዴት ናችሁ? እንደምንቀረማችሁ እንደምንሰነበታችሁ፣ ከእኔ ጋ ሁሉ ሰላም ሁሉ መልካም ነው፣ አልሐምዱሊላህ እና እንዴት ናችሁ? እኔ ደህና። ናችሁ ወይ? ዛሬ ደግሞ እሸት በቀሎ ይዤ ብቅ ብያለሁ። ምርጥ በቀሎ፣ እሸት በቀሎ ማለት ነው ይዤ ብቅ ብያለሁኝ። በሀገራችን ያው ጥቅምት ነው፣ እኛም የመድያን ቅመሞች ለምን ይቅርብን ይቀረብን ነው የምላችሁ። እኛም በመዳቦቻችን ቤት መብላት አለን መብላት አለብን ነው የምላችሁ እና ውድ ተመልካቾች አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ደግሞ ላይክ ያደረጋችሁ ዩቲዩብን አበረታቱልኝ እላችኋለሁ። ውድ ተመልካቾች እንዲሁም ደግሞ ክርስቲያን ወገኖቻችንም ሰላም ብያለሁኝ በውጭም በውስጥም ያላችሁ በመላው ሰላም ታ ይድረሳችሁ፣ እያበረታታችሁ ነው ምለው በነገራችን ላይ የዚህ ሀገር በቀለው ማለት ነው እንትን አይልም ምንድን ነው የሚባለው? አይዳፍጥም ያው አሻቦ ጨው ተጨምሮበት እ እንደገና ደግሞ። በቂ ብዬሽ ምናምን ካልሆነ እንግዲያ መሻላ ብታዩት ያምራል፣ አይደለም ግን አይጣፍጥም እና እንደዛ ነው የምላቸው እኔ። እንኳ ሰዎች ሁሉም ነገር መሻላ ተባረከላ ናቸው። እኔም ላ ያዋረ ቤት ያለው ሳይሆን እናትና አባቴ ቤት ያለሁ ያለው ዘና ብዬሽ ነው ለሁሉም ነገር አልሐምዱሊላ